ስሜ ሆሳሚ ይባላለው። በእኔ ፎቶ በመጠቀም ቢኒያም ወይም ደግሞ ማርቆስ የሚባል ሰውዬ ሰማንያ አራት ሰማንያ ሶስት ሴቶችን ሲያናገረ ወይም ደግሞ ሲጀነጭን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘርኔም ሆሳሚ አንደርስኮር ሰቨን ነው። ትናንትና ነው ቲክቶክ ለመጀመሪያ ጊዜ የተጠቀምኩት። አብዛኛውን ጊዜ ኢንስታግራም ላይ ነው የምጠቀመው። ኢንስታግራም ሳሚ አንደርስኮር ሰቨን አንደር ስኮር ነው፣ ቲክቶክ ላይ ታገኙታላችሁ፣ እና ያ ነው ኦፊሻል አካውንቴ። በማርቆስ ወይም ደግሞ በቢኒያም ሲያናግራችሁ ከሆነ እኔ አይደለሁም። ከዛም አልፎ ደግሞ ስለ ዘር ስለ ብሄር ሲሳደብ ከነበረ በሌላ ስም በእኔ ፎቶ በመጠቀም እኔ አይደለሁም። በሃይማኖትም ገብቶ ደግሞ ስለ ሃይማኖት ሲሳደብ ከነበረ እኔ አይደለሁም። እኔ አንድ አካውንት ብቻ ነው ያለኝ ሆሳሚ አንደርስኮር ሰቨን አንደርስኮር ማለት ነው። ይህንን ይመስላል። ይህንን መናገር ፈልጋለሁ። በመቀጠልም ደግሞ እኔ ሴት ተጀናጀኝ አላቅም። ያው ሴት ተጀናጀኝ አላቅም ብላላ ደግሞ በጎን ሄዷ እናንተ እኮ አታፍሩም ማለት ነው እንግዲህ ማለት ነው። ኦሳምን ይችላቸው እኔ ኦሳምን ልበለው ማለት ነው እና ይሄ ልጅ እንግዲህ ማለት ነው ያ ማርቆስ የሚባለው 83 ሴቶችን ፎቶ ያስላከ ቪዲዮ ምናምን በቀራቁት ፊድ ፎቶ ምናምን ያስላከው የዚህን ልጅ የዚህን ቆንጅየውን ልጅ። ሲጀመር ይሄ ገና ለአቅመ አዳም ማደረስም ማለት ነው። የዚህን ፎቶ ነው እንግዲህ ፕሮፋይል እያደረገ እኔ ነኝ እያለ ሰማንያ ሶስቱን ቆነጃጅት ሴቶች ሲጀናጀን የነበረው ትልቁ ሰውዬ ማለት ነው። ተመልከቱ እንግዲህ እሱ ትልቅ ሰውዬ ነው፣ ግን በዚህ ፎቶ ነው ሲጀናጀናቸው የነበረው በቃ ፎቶ ምናምና፣ እውነታውን ተናገረ እንግዲህ እንደሰማችሁት ማለት ነው። እኔ አይደለሁም በዘር በፖለቲካም በምንም በሃይማኖትም በምንም በምንም ሴቶችንም እንደዚህ አድርጎ ከሆነ የኔ ፎቶ አድርጎ የኔን ፎቶ ፕሮፋይል አድርጎ እንደዚህ አድርጓል። ቢሆንም ግን እኔ አይደለሁም። እኔ ሲጀመር ቲክቶክን ይሄ አዲስ ነው፣ ቲክቶክ አሁን ነው የከፈተው ማለት ነው። አሁን ነው ቲክቶክ የከፈተው ማለት ነው። አዲስ ነው እንግዲህ ያው፣ ተጀናጅኝ ማላቅም ሲየት እየሳቀ ማለት ነው። ተጀናጅኝ ማላቅም እኔ እንደዚህ አይነት ቦታ የለሁም ብሏል። እንደዚህ ማለት የለብህም ምክንያቱም ደግሞ 83 ወደ አንተ እንዳይመጡ ማለት ነው። እነዚህ ነው ለአንተ መስላቸው ስለሆነ የተጀናጀኑት ሰማንያ ሶስቱ ደግሞ ወደዛ እንዳይሸጋገሩ ማለት ነው። አዎ እንደዛ፣ መልካም የመሸጋገር ጊዜ ይሆንላችሁ ማለት ነው። መቼም ሴቶች አትማሩም፣ ዓለም ነጻነቱን አረጋግጧል ማለት ነው። እኔ የኔ ፎቶ ይሄ የኔ ፎቶ የኔ ፎቶ ነው ይባል። አዎ ይሄ የኔ ፎቶ፣ እኔ ምንም አልተጀናጀንኩበትም። የተጀናጀነው ማርቆስ ነው። ማርቆስ አዎ ሰማንያ ሶስቱን ሴት እየጀነጀናቸው ማርቆስ ይባላል ማርቆስ ይባላል ማለት ነው። ሌላም ልጅ በጣም ያሳቀች ልጅ አለች በነገራችን ላይ እስኪ እሷንም ጨምራት እናንተ። ወይኔ በላቸው የሚለው ቀርቶ ወይኔ ማርቆስ፣ ወይኔ ማርቆስ ማለት ነው። ማርቆስ ማርቆስ። እኛ እዛ ጋ ስለ ሌላ ሀገር ባልታዛር እናወራለን ባልታዛር፣ እዚሁ ኢትዮጵያ ውስጥ ነው ለካ። የኔ የወሬ ጠኔን ብቻ አይውልኝ። አቤት ለወሬ ያለኝ ጠኔ አይምሮዬን እንደምጠቀምበት እኮ እዚህ ኩሽና ውስጥ እንደዚህ ያለ መጥመጥ ነበር። እውነቴን ነው። ሀቡ ቤት፣ ሀቡ ቤት በቪዲዮ የገባ ሰው ስፈልግ ለማስታወስ ማርቆስ ማን ነው የሚለውም ማለት ነው። ማን ነው ማርቆስ? ማርቆስ ማለት ማን ነው? ሀቡ ቤት በቪዲዮ የገባ እኔ እኮ ትናንት የበላሁትን ብጠይቁኝ አላስታውስም። ክርስቶስን ትናንት የበላሁትን ብጠይቅም አላስታውስ። ልጅ ማርቆስን አስታወስኩት። አንድ ጊዜ ሀቡ ቤት ገብቶ ካሜራ ከፍቶ እንዱ ሲያሽከረክረን እኔማ ብዥ አለብኝ፣ አይኔ ሁሉ ብዥ አለብኝ። አረ እባክህ ቁጭ በል ኮመንታተሮች ብንለው ብንሰራ ቁጭ ልኝና ቁጭ ብለን ቁጭ ልል ነው ካሜራ ከፍቶ ይሽከረክራል ያሽከረክረናል በስንት መከራ በስንት መከራ ቁጭ አለ ቁጭ አለ በስንት መከራ አስታወስኩት ለማለት ነው እሱ ነው ማርቆስ ማለት ለካ የሆነ ሼባ ነገር ነው ዘማን ምናምን ቺክ ወይ ጉድ አሁን እኮ በየቤቱ ደግሞ ጸብ ሊነሳ ነው አሁን እኮ ባሎቹ ደግሞ ፀብ ሊያነሱ ነው አሁን ከዛ ውስጥም የኔ ሚስት ትኖራለች ወይ የኔ ጓደኛ ትኖራለች እየተባለ ፀብ ሊነሳ ነው መቼም የኛ አጀንዳ አያልቅ ዘንድሮ ወይ ጉድ! እኔ እኮ አጀንዳ ትስጡ ነው ዋካችሁ። ስራችን ላይ እናተኩር ብዬ ነበረ። ስንት ስራ አለብን! የረመዳን ስራ። ወይ ማርቆስ፣ ወይ ማርቆስ፣ ወይ ማርቆስ። ደንቡ ይህን የመሰለ ስም ይዞ ወይ ማርቆስ። ባልታዛር፣ ባልታዛር ነው እኮ እናንተ። ወይ ጉድ! ለማንኛውም ዛሬ ሀቡ ቤት ቀጠሮ አለ፣ እንዳትቀሩላችሁ። ማ እስኪ የሚሆነውን ነገር እናያለን። ያለን ሀቡ ቤት ቀጠሮ አለ። ደሞ እኮ እሷ የምጠይቀው ስለ ሴቶቹ፣ እሱ የሚጠይቀው እሱ የሚያወራው ስለ ሪሲት እና፣ ወይ ነው የበላቸው ይባል ነበረ በቲክቶክም በዩቲዩብም ወይ በላቸው የበላቸው ይባል ነበረ። አሁን ደግሞ ወይ ነው ማርቆስ እያለች ነው ማለት ነው። እና ማለት ነው እች ልጅ እንግዲህ ቪዲዮውን እንደሰማችኋት ከሀቢባ ቤቱኝ ሲዞር ሲዞር በኩርሲው ፊቱን አላዩትም፣ በነገራችን ላይ እና እንደዛ ሲልስ በቃ ሲንጎባ ለልብን ነበረ ፊቱን ሳያሳይ ምናምን ኩርሲውን እያሽከረከረ ባብ እያለች እና የሰማኒያ ሶስቱ የመነጋገሪያ የኢትዮጵያው ባልታዛር ማለት ነው። እውነቴን ነው መናገር ማለት ነው፣ የኢትዮጵያው ባልታዛር እኮና። የየትኛው ማን ነበር? ባለፈው አራት መቶ ሴት ምናም ባልታዛር ስተፎሩላ ተክፍሩ ረመዳን እኮ ነው። እኔ ከዛ ፍትፈታ ወጥቼ እንደገና ይህም እኮ ሀሜት ነው። ግን እኮ ግን እኔ እህቶች ተጠንቀቁ ለማለት ነው። እውነቴን ነው ምላችሁ ማለት ነው። የሸሽ እኮ ነው፣ አሁን ከፍትፈታ ከምናምን ሸሽ ላለው ይኸው፣ እዚህም ሰው የሰው ስም አነሳለሁ ማለት ነው እና ይሄ ግን ለእህቶቼ ብዬ ነው ያመጣሁት፣ ይሄን ቪዲዮ የሰራሁት ማለት ነው። እና እናንተ ዝም ብላችሁ ቪዲዮችሁን ፎቶችሁን ምናምን በቃ እንዳገኛት ነገሩ፣ እናንተ ብትመከሩ ከድንጋይ ላይ ውሃ ማፍሰስ ማለት ናችሁ። ምንም አትሰሙም። በቃ በዛ አንዲቱን ለምንድን የራቁት ቪዲዮ የምትልኪው ስንላት፣ በዚህ አንዲቱ መታ ትልካለች። በዚህ ለምን እናንቺ ደገምሽ ስንላት፣ እንደዛ ነው። ታከታትሉታላችሁ። ማሻላ ምን አለ ጥሩ ነገር ብታከታትሉ ማለት ነው እና እንግዲህ የኢትዮጵያው ባልታዛር በሰው ፎቶ ሰማንያ ሶስት ሴቶችን ተጀናጅኖ ነበር። እንግዲህ ፎቶን ቪዲዮ ማስለኳቸዋል። በካሜራ የሚያወራቸው ነበር። በካሜራ የሚያወራቸው የሚገርመው ነገር እሱ አይታይም፣ ገቧቸው አደለ? እሱ አይታይም፣ ግን እነሱን ያያቸዋል ማለት ነው። ሁሉንም ሴቶች እንደዚህ ያያቸዋል። ቪዲዮ ሪከርድ ያረጋቸዋል። ፎቶዋቸው ስክሪን ፊት ያረጋቸዋል። የሚፈልገውን ነገር ያደርጉለታል ማለት ነው። እና ምክንያቱም ብር ብር በቃ አሁን ራሱ ሂሳቡን ነው ሰውየው። በቃ እንደዚህ የራቁት ፎቶ እያስፈራራቸው እያስፈራራቸው ነው። ሴቶች ሴቶች ለምንድ ምናምን ሲባል እሱ በቃ ስለ ብር ስለ ገንዘብ ነው የሚያወራው ማለት ነው። ብር የልኬ ነው እኮ እያለ ነው ማለት ነው። እና ለገንዘብ ብለው ነው እንግዲህ ሴቶቻችን ራሳቸውን ያወራሉ። ጥሩ አይደለም። እውነት በጣም በጣም ያስጠላል። ለገንዘብ በሰርታችሁ ብሉ መስራት ካልቻላችሁ ለምናችሁ ብሉ፣ በቲክቶክ ማለት ነው። ለምናችሁ ብሉ እንጂ እንደዚህ አይነት ነገር ራቆታችሁ ምናምን ቪዲዮ ባትልኩ እንደዚህ አይነት ቦታ ላይ ባትሉ፣ በጣም ሀራም ነው። የምር መዋል የለባችሁም እንደዚህ አይነት ቦታ ላይ ማለት ነው። እና እንደዚህ አይነት ነገር ላይ ባትሉ ጥሩ ነው። ፎቶ ከመላክ በቪዲዮ ራቆት ከማውራት ምናምን ተቆጠቡነት ምን ያደርግላቸዋል? አንደኛ፣ በዋነኝነት ሀራም ነው፣ ወንጀል ነው፣ ሶስተኛ፣ ለእናንተ ይኸው። እሱ ፎቶ ቪዲዮችሁን ስለያዘባችሁ መሰለኝ እኮ እንደዚህ ጋር እንደፈለገ የሚላችሁ ማለት ነው እና ራሳችሁን ጠብቁ። መቼ ምክር አትወዱም እናንተ። ፍትፈታ ይሄ ወሬ ምናምን እንደዛ ነው ውሸት ምናምን ነው የምትወዱት ማለት ነው። እንግዲህ እነ ጋሽዬም ድራማውን ገና አልጨረሱትም ማለት ነው። አዎ የምር አልጨረሱትም እኮ ጋሽዬ፣ ጋሽዬ እንግዲህ ዛሬ ደመቁና በጋዝ ታረቁ ተባለ። ግን ከናዲ አልቀርም ምናምን ይቀጥላል። ገና ገና በቃ እንደ ጋሽዬ አዲስ አበባ ገብቶ አንድ ወር ሁለት ወር አንድ ዓመት ማድረግ አለባቸው። ይቀጥላል ውዶቼ ማለት ጋሽዬም እንግዲህ ደግሞ አይዋሹ ምናምን አትበሉ። እንዴ በፍቅር ይስ ላይ ዋሽ ተዋላ ላይ እንዴ ሽማግሌ በጥርቅሶ ምናምን እንደገና ደግሞ አበጋስ ሆስፒታል ገብተን እንዴ ጋሽዬ ያልኝ ውሸታም እኮ የምን ሆናችኋል እንዴ ስትፈሩ፣ እና በቃኝ፣ እኔ አልፈተፍትም ብየኩ ነው የወጣሁት ማለት ነውና፣ ፍቅር ይማል አልመጣችም ዛሬ ማለት ነው። ትላንትም አልመጣችም። ትመጣለች ማለት ነው። እሷ ስትመጣ ፈተፍታለሁ ማለት በጥሩ ነገር እንደዚህ በቃ እንጂ እኔ ፍትፈታትቻለሁ ማለት ነው። ወንጀል ነው በቃ ካላስ እንደኔ እነሱ ውሸት አያልቅም። ይከታተላል፣ ይከታተላል። የነደመቁ ደመቁ ውሸት አያልቅም ገባቸው አለ። ስለዚህ ምናምን ነገር ብዙ የምትሉት አላቸው። እነሱ ሲጀመሩም ስራ ዶላር እየለቀሙ ነው እንጂ የገንዘብ ፍቅር ስላለባቸው የሰው ፍቅር የላቸውም። ገባችሁ? እነሱ እናንተ ወዳቸዋቸው ታብዳላችሁ፣ ግን እነሱ የሰው ፍቅር ሳይሆን የገንዘብ ፍቅር ነው ያለው እና ድሮም አልተጣሉም፣ አሁንም ያው በቃ እየሰሩ ነው ማለት ነው። ገና ገና ይቀጥላ ይዟችሁ ስራ አትፍጡ። እኔ ግን ትተሰራ ብቻ ለእውነት የምላቸው ከደመቁ ምናምና በጋዝ ምናም በቃኝ፣ በቃይ ማለት ነው። እነ ሌሎቹ ሌሎቹ ሲመጡ በቃ ሰራለሁ እንደዛ ነገር ማለት ግን ከረመዳን በኋላ ነው የምፈተፍተው ማለት ነው። አሁንም ሀሜት ነው መሰለኝ ግን ለ